ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446 ኛው የኢዳል ፈጥር በዓል በሰላም አደረሳችሁ። ዛሬ እዚሁ አዲስ አበባ ውስጥ ለመጀመሪያ ጊዜ የተገነባውን መስጂድ ልናስቃኛችሁ ወደናል። አብራችሁን ቆዩ። በ18ኛው መቶ ክፍለ ዘመን አዲስ አበባ ስትመሰረት በወቅቱ የነበሩት ንጉሥ አጤ ሚኒሊክ ቤተ መንግስቱን ጨምሮ የተለያዩ በከተማ ውስጥ ያሉ ሕንፃዎችን ለማስዋብ ከሀገር ውስጥ ባለሙያዎች ባሻገር የውጭ ሀገር ዜግነት ያላቸውን ባለሙያዎች ይጠቀሙ ነበር። በወቅቱ ታዲያ የእሳቸው ሹም በነበሩትና በጦር መሪው ሀብተ ጎርጊስ ዲነግዴ አማካሪነት ሕንዳዊው መሐንዲስና አርክቴክት የሆኑትን ወሊ መሐመድን ወደዚያ ያስመጣሉ። ወሊ መሐመድ የእስልምና እምነት ተከታይ እንደመሆናቸው በወቅቱ የሚሰግዱበት ስፍራ ስለፈለጉ ለንጉሱ ጥያቄ ያቀርባሉ። በ1898 እዚህ ቦታ ላይ እንዲሰግዱ ይፈቀድላቸዋል። መፈቀድ ብቻ አይደለም፣ መስጊድ ገንብተው ከአካባቢው ማህበረሰብ ጋር ሃይማኖታዊ ስነ ስርዓት ሲያከናውኑ እንደቆዩ ይነገራል። ሰላሙ አሌይኩም ወአሌይኩም ሰላም ወረህመቱላህ። ብር ሰላም ናቸው። ዛሬ የመጣ ነው፣ በአዲስ አበባ የመጀመሪያ የሆነው የወሊ መስጊድ ልንጎበኝ ነው። ማሻላ፣ እንኳን ደህና መጣችሁ። ይህ መስጂድ ታሪኩ በአዲስ አበባ የመጀመሪያ መስጊድ መሆኑ ይታወቃል። በሚሊክ ዘመን የተመሰረተ ወይም የተሰራ መስጂድ ነው። ሚሊክን ቤተ መንግስት የሰሩ ሰውየው ከውጭ ሀገር የመጡ ሰው ነበሩ። በሚሊክ አማካኝነት ቤተ መንግስት ለመስራት መጥተው ሙስሊም በመሆናቸው ምክንያት ይሄ ቦታ ዛም ጋር መኖራ ቤታቸው አለ ተሰጥቷቸዋል። ይህ ቦታ ተሰጥቷቸው ይህን መስጊድ እዚጋ መስርተዋል። የመጀመሪያ መስጂዱ በመጀመሪያ ሲሰራ በሳር ቤት ነበረ እንደተሰራ ታሪኩ በመቀጠል በቆርቆሮ ቤት፣ በጭቃ ቤት። በወቅቱ ብቸኛ መስጊድ እንደመሆኑ መጠን ከአዲስ አበባ ከተለያዩ ቦታዎች እንዲሁም ከክፍለ ሀገር የተለያዩ መሻይኮች እየመጡ እዚህ ቁርአን ይቀሩ እንደነበረ፣ ይሰባሰቡ ደዋ ያደርጉ እንደነበር ይነገራል። እንደው ስለዛስ ትንሽ ነገር ቢሉ። አዎ፣ በዛ ጊዜ እንግዳ የሆኑ ሰዎች ከሰሜን የሚመጡ ሰዎች እዚህ የአዲስ አበባ መለማመጃቸው ይሄ እንደነበረ ሰምቻለሁ በታሪክ ወሊ መሃመድ ያው ሞተዋል። እሳቸው ከሞቱ በኋላ መስጂዱ ብዙም የሚያነቃቃው አላገኘም። እንግዲህ እዚህ ያርፋሉ። ከዛ በኋላ አዲስ አበባ ብዙ መስጂዶች ተመስርተዋል። አንዋር መስጂድን መሰል አለ፣ ኑር መስጂድ አለ። እዛ ብዙ ይታወቃል። ቦታው ግልጽ ቦታ ነው። እዛ ነው የሚሄዱት። አህላል ኸይሮቹም ሊያውቁት ይገባል፣ ሊጎበኙት ይገባል። ትላንትና ያጣውን ነገር ዛሬ እንዲያገኝ እንደ ታሪካዊነቱ ደህና መስጂድ በመስፋፋ እንዲሰራ እንደዚሁም ደግሞ መድረሳ የለውም። መድረሳ ልጆች የሚማሩት በዚህ ሰጋጆች በሚሰግዱበት ቦታ ከነሱ የተሻሙ በመጨናነቅ የሚኖር የኖረ መስጊድ ነው። ያ እንዲስተካከል አሁን ከአህለ ኸይሮችም ከመንግስትም እንጠብቃል። ሰላም አለይኩም። ወአለይኩም ሰላም። የወሊ መሃመድ የልጅ ልጅ ናት። አያቴ እና እኛም ያው የወሊ መሀመድ ዝርያዎች ነን ስላገኘንሽ በጣም ደስ ብሎናል። እስኪ ትንሽ ነገር በይ ስለ ወሊ መሐመድ ስለዚህ መስጊድ እና ስለ ታሪኩ። ታሪኩ ያው ድሮ አያቶቻችን ሲነግሩን እንደምንሰማው በሳር ነበረ ይሄ መስጊድ፣ እንትን የተባሉ እንደ ጎጆ ቤት ነበረ የተሰራው ድሮ ማለት ነው። በኋላ አጼ ሚኒሊክ ናቸው፣ ወሊ መሐመድ ናቸው ቤተ ክርስቲያንና ቤተ መንግስትን የሰሩላቸው። ወሊ መሀመድ ያንን ቤተ መንግስትና ቤተ ክርስቲያን ሲሰሩ አጼ ምኒልክ ደግሞ ይሄንን ቦታ ሰጥተዋቸው ለወሊ መሃመድ መስጊድ ስሩበት በቃ ብሎ እዚህ ጋር ነበር። የእኛም ቤት አጠገቡ እና ይሄውን መኖሪያ ቤት ክም ኸውና መስጊድም እዚህ ጋር ስራ ብሎ ተፈቅዶለት ነው ይሄን መስጊድ የሰራው። ከዛ ወሊ መሃመድ መስጊድ ተብሎ ተሰየመ። እኛም እዚህ መስጊድ ነው ቁርአን ቀርተን ምን ብለን ያደግንበት ማለት ነው። ከእኛም አልፎ ልጆቻችንም እዚሁ ቁርአን እየቀሩ ያደጉ ናቸው። ቱሪስቶቹም መጥተው ያዩት ነበረ። እና ተስፋፍቶ ተሰርቶ ቁርአን እንዲቀሩ ምንም ቢስፋፋ እናንተም ቢል ጥሩ እንትን ይኖረዋል ብዬ አስባለሁ። በደንብ ታድሶ ተስፋፍቶ ቢሰራልን ለኛ ትልቅ እንትን ነው። ስሙም ያው የመጀመሪያም ስለሆነ እንትን ይኖረዋል። እንግዲህ የኢዳል ፈጥር በዓል እንደመሆኑ መጠን እንግዲህ እንኳን አደረሳችሁ የምንት ወዳጅ ዘመድ ካለ እድሉ ልስት መላው የእስልምና እምነት ተከታዮች እንኳን ለኢዳል ፈጥር በዓል አደረሳችሁ ላለሁ ወሊ መሐመድ ዘር አጠቃላይ እስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ማለት እፈልጋለሁ።